ነገርሻለሽ። ጸጉርሽን ማየት አልፈልግም። እዚህ ጋር ባዶ ባዶ ነገር ማየት አልፈልግም። ይሄ ክፍት ነገር ማየት አልፈልግም። አይ ስታምሪ አሁን እኮ ዝም ብላ ምኑ ጋር ነው የሚያርፈው? የለም ለማረፍ ያልኩ ነው። ጸባያንም እንደዚሁ በቃ ይሄም ተቀይሯል፣ ይቀየራል። ምን አባቱ በጣም ነው ማከብር። በጣም ነው በጣም ነው የማመሰግነው። ተዘጋጀሁልሽ፣ መጽሐፎች አሉ ምናምኖች። እነሱ እነሱን እንግዲህ በደንብ አንብበሽ የቤት ስራ ሽን እንደምትሰሪ ተስፋ አደርጋለሁ። በጣም ነው የማመሰግነው እና ውድ ቤት አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዙ ዝት ይበልልኝ እና ጋይ ሰብስክራይብ እያደረጋችሁ ሰብስክራይብ አርጉኝ ያላረጋችሁ ማለት ነው። አላጀዛችሁ ነው የተፈላችሁ እና አዩ ዛሬ አምሮባት ማሻላ፣ ሲጀመር አባያ ስትለብስ ማለት ነው እቺ በጣም ታምራለች፣ እውነት። ልክ ራቁታን ስትሄድ ግን በጣም ነው የምታስጠላው እውነት እና አባያ ማሻላ ያምርባታል አህሙ፣ እንግዲህ ማሻአላ ጥሩ ሰው ጥሩ ልብ ያለው ጥሩ ሀሳብ ጥሩ ያኔ በቃ ለሰው ልጅ ጥሩ ያኔ ጥሩ የሆነ ልጅ ነው ማለት ነው። ይሄ ልጅ ማለት ነው አውቀዋለሁ። ሲጀመር ያኔ ዩቱብ ላይ ነው ማቀው እንግዲህ ያስታውቃል። ወላሂ በጣም ጥሩ ልጅ ነው፣ የዋህ ነው። እንግዲህ ይኸዎች ልጅ ወደ ራሱ ጠጋ አርጎቷት እያበረታታት ከጎና እየሆነ እንግዲህ ከሰኢድ ከተፋታች ው ከሱ ጋር ነው መሰራት ምስኪን ታ እውነት ታሳዝናለች፣ ያዩ ማለት ነው ያኔ ትንሽ አመሏ ነው እንጂ ሲቀርቧት ጥሩ ነገር ጥሩ ሰው ትመስላለች። ያኔ ሚስኪን ልጅ ትመስላለች ማለት ነው። ግን እውነት ጥሩ ጥሩነቷ ራሱ የምታስታውቀው አንድ ቀን ሱማያ ከየመን እንደመጣች ቤቷ አልመጣኝም። የምታስታውሱ ከሆነ እናንተ ዩቱበሮች ማለት ነው ሁላቸውም ያኔ የምታዩትም የምታስታውሱ ከሆነ ያላረገችው ነገር የለም። አታውቃትም ያኔ ሱማያ ግን ራሷን ሸፍና አታቅም። ሱማያ መሆኗን ብታቅማ ያኔ ረብሻ ተፈጥሯል። ግን እንደ ሌላ ሰው ሆና በቃ ሱማያ ገብታ አባት ቤት ውስጥ ማለት ነው እና ያላቀረበችው ነገር የለም አይታችኋል። እንጀራ ሳይቀር ቡና ሳይቀር ሄኮድራ ፈዋኪው ሳይቀር ሙዙ ምናምኑ አይታችሁታል። ያኔ በዛ ላይ ራሱ እኔ ማለት ያሰቁት በዛ ላይ ራሱ መረዳት ትችላላችሁ፣ እቺ ልጅ ምስኪን እንደሆነች ሁሉ ላይ ያኔ ለተጠጋት ሰው እሷ አሁን ምንድን ነው ችግሯ? ሲነኳት አትወድም መሰለኝ፣ ሲነኳት ዝም አትልም እና በቃ ፍቅር ነው የምትፈልገው ለሁሉም ነገር ፍቅር። በቃ ፍቅር ካሰጣችሁ ማንም ነው። ግን እኮ ማንም ያኔ ሰው ሲነካው አይፈልግም አኪል ግን አሁን እችልስ ማለት ነው በቃ ሁሉም አሁን ኮሜንተሮች ይሰድቧታል ከሰኢድ ጋር ስትለያይ ራስዎ አልহামዱሊላህ ያላል والله ሁሉ እልል ነው ያሉት ማለት ነው ግን እዚህ ሚዲያ ላይ ነው እንጂ ምታውቋት እችልስ ጠጋ ብሎ የሚያቃሰው የለም ያን ሰው ላይ መፍረጥ ጥሩ አይደለም ማለት እና የእሷ ጥሩነት እኔ ያዛለታ ነው በቃ እቺ ልጅ ማሻአላ እንግዳ አከባሪ ናት እና በቃ ሚስኪን አኪል ሚስኪን ናት አሁን አንዳንድ ሰው ብዙ ይተቅሻሉ። ይህ እኔ ምንም የለኝም። የኔ ክፉ ሰው አለ አይደል? አንዳንድ ሰው እንደዚህ አይነት እቺ ልጅ በቃ ያንለታ ነው ያስታወቀች። ማሻአላ በልታ ጠጥታ ጠጥታ ምን ብለው ነው ሄድ የሸኘችው። እና በዚህ ላይ መረዳት ትችላላችሁ ማለት ነው። አዩን የምሰድቡ ልጆች፣ አዩ እብድ፣ አዩ እንደዚህ የምትሉት ማለት ነው። እና አሁኑ ራሱ እየተናገረ ነው። ጸባዩ ነው ጸባዩ። ይስተካከላል፣ ችግር የለውም ቀስ በቀስ እና እሷ ራሷ ደግሞ ብላለች፣ ሰው ሲነካኝ ነው እንጂ እኔ ሰው አልነካም፣ ሰው ከነካኝ ግን አልተውም ስትል ነበር። እና ማሻአላህ አላህ ይገዛው ይክፈለው። አህሙ ይሄው አባያ ገዝተውላት እንደዚህ ያሳመራት ማለት ነው። ሲጀመር ልጅ ታሳምራለች። እውነት ሙስሊም ብትሆን በጣም ነው የሚያምሩባት። ይዋት እስቲ ጋይስ ያምርባታል፣ በጣም ነው የሚያምሩባት። ሲጀመር ሰይድ ራሱ አያያዝ አላወቀባትም እንጂ ወላ በጣም ቆንጆ ልጅ ነበረች። እና በቃ ፍቅርም አላገኘችም። እና ለዛ ለዛ ተጎዳች። እንግዲህ አህሙ እያበረታታት ነው። እንግዲህ አገባሽ አገባሻለሁ እያለ ነው። ግን ይሄ ውሸት ነው። ሲጀመር ማግባት አላወለ እኔ አህሙ ራሱ ያኒ የሚያገኝ የሚያይ እንኳን እሺ፣ አዩስ ይሁን ትስተካከላለች። ማግባቱ አይቀርም ለወደፊት ያኒ፣ ቁጭ ብሎ ፍቅር ለሚሰጠ ወንድ ማለት ነው። ግን አህሙ ራሱ ያለ የሚያገባ ይመስለኝ ያኒ የሆነ ልጅ ነገር ይመስለኛል። አኪድ እንደዚያ ይመስለኛል። ያኔ ለማንኛውም እነሱ እየቀለዱም ሊሆኑ ይችላሉ። ግን ማሻላህ ባታገባህም እራሱ ባታገባው እራሱ ማለት ነው እስልምናም ቢያስተምራት እስልምናም ብትቀበል በቃ አምናበት ወዳበት ማለት ነው። ብትቀበል በጣም ያምርባታል። እውነት ይሁዋት እስኪ ሸሪያው ራሱ ማለት ነው። እንደዛ ራቁቷን ስትሄድ ከምትሄድ እንደዚህ ስትሄድ በጣም ነው የሚያምርባት ጋይስ። እንደዛ ነው ምላችሁ። አበረታታት ባላ። እነሱ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ አበረታታት፣ ከጎን ቆሙ። ያኔ አትስደቡ። በቃ የሰው ልጅ ያኔ የውስጡን ፈጣሪ ነው የሚያውቅ ሁላችንም። ያኔ ስለዚህ መሳደብ ጥሩ አይደለም። አበረታታት ላይ ካርጉ። እንደዛ ነው ምላችሁ።